ቀን ግን መንገድ አምሽቼ ከቢሮ ስወጣ፣ ምናልባት ድራይቭ እያረኩ መንገድ ሊዘጋጋ ይችላል። አንዴ ደወለች፣ አኔ እየመጣሁ ነው፣ ጠብቂኝ፣ መንገድ ትን ተዘጋግቶ ነው ልሻለሁ። የሆነ ሰዓት ላይ ደግሞ አሁንም ትንሽ ቆይታ ትደውላለች፣ እየመጣሁ ነው፣ ጠብቂኝ፣ እራት እኮ ቀርቦ አል ነው የምትለው። ሶስተኛ ደግሞ ደውላ፣ አሁን ይሄ ሰው ምንድን ነው የሚያስበው? እየተጨቀጨኩ ነው ብሎ ነው የሚያስበው። ግን እሷ እየጨቀጨቀችው እኮ አይደለም፣ ምን ሆኖ ነው ብላ ነው ሲሬስ ሰባ 8 ፐርሰንት ሴት ልጅ ሰባ 8 ፐርሰንት በሚባል ደረጃ ሴት ልጅ እውነት ወደ ትዳሯ ከገባች በኋላ ትዳሯን አለማክበር ከባድ ነው ለሷ። ትዳራቸውን አክብሮ ወዶ ነው የሚኖሩ በብዛት ሴቶች። ችግር ያለው ወንዱ ጋር ነው። እኛ ነን ለብዙ ነገሮች የምንጋለጠው። ሴት ግን አንዴ ትዳር ብላ ከገባች በተለይ ልጅ ከወለደች ልጅም ደግሞ አትውልድ እውነት እውነተኛ ባሌ ነው ይወደኛል ብላ አምና አብራ ከኖረች ትረስሚ በቃ እንትን ማድረግ ይቻላል። ግን ትልቁ ፖይንት ያን ሁሉ ወሬቴና አንቺን አሁን ማሚና ዳዲ የኖሩበትን ስታይል አምጪው፣ አሁን እዚህ ላይፍ ላይ እዚህ ጄኔሬሽን ላይ ያኔ ምን ይሆናል መሰለሽ? እሺ ብለሽ ትኖሪያለሽ። የኔ እናትና አባት ሲጣሉ ልንገርሽ፣ አባት እናት ከተጣላች፣ የእኛ አካባቢ ሰው ልጅ ተጣልቶ ከመጣ አያሳድርም ቤቱ ኤርሊ ከሆነ አምሽቶም ቢሆን ቤታቸው ወስዶ ከባል ጋር ያስታርቃል። የድሮ አባት። የአሁኑ አባት ግን ደውሎ እንኳ አይጠይቀም። እውነቴን ነው መነገርሽ። ለምን መሰለሽ ያን የምናደርገው ይሄ ኢጎ አለብን እኔ አሁን ልጄ ከባሏ ጋር ተፋታ ብትመጣ፣ በታሪክ ቤቴ አያሳድራትም። እዣት ነው የሚሄደው። ምንድን ነው ምን አጥፍታ ነው ብዬ ነው የምጠይቀው። ያን ማድረግ ግን ምንድን ነው እንትን የሚያደርገን ኢጎ አለብን። ወይ ባልየው ሀብታም ይሆናል፣ ወይ አባትየው ሀብታም ይሆናል። ማን ስለሆነ ነው እኔ እሱ ታዩና፣ ይኸው ኑሪ ምናምን ነው የሚባለው። ይሄ ግን ልክ አይደለም። ቶታሊ፣ እኔ አላምንበትም። በዚህ ጉዳይ ላይ ትልቁ ፖይንት ሴት ልጅ ከታገሰች፣ ወንዱም ከታገሰ አለመታገስ ነው ትዳርን ብዙ ጊዜ ለፍቺ የሚያጋልጠው በዚህ ዕድሜ እኔ ከአንድም ሁለት ትዳር ሉዝ አድርጌያለሁ በእርግጠኝነት ነው ምነግርሽ ሉዝ ያረኩበትን ነገር ቆም ብዬ ሳሰበው ያን ነገር ታግሼ ባልፍ ኖሮ ሰክሰስ ላረግ ችለው ነበረ ባለመታገሴ ነው ያ ነገር የመጣው እሷም ደግሞ ባለመታገሷ ነው ያ ነገር የመጣው ጉቺ ትዳር ላይ ያለ ሰው አሁን እዚህ ያላችሁ ሰዎች ትዳር ላይ ያላችሁ ሰዎች ትረስትሚ አንዴ ካገባሽ በኋላ የህይወት ፍጻሜ አይደለም። ፈተፋተ መኖር ትችላለህ እኮ። ግን የፈለገ ነገር ቢሆን እጃችሁ ላይ ያለውን ሰው አጥብቃችሁ ያዙ። ሴትም ባሏን፣ ወንድም ደግሞ ሚስቱን። በቃ ከእሷ የበለጠልህ ማንም ሰው የለም። በእውነት እውነቴን ነው መነግርሽ። ምናልባት ትዳራቸውን ሉዚ ያደርጉ ምናምን ሰዎች ሊደብራቸው ይችላል። ግን በትዳር ያለ ሰው በትዳር አንዴ ከገቡ በኋላ በትዳር እንደመኖር ደስ የሚል ነገር የለም ጉቺ ሲሪየስ መቴን ነው የምነግርሽ። አሁን እኔ እናንቺ ስናወራ ዕድሜም ሊሆን ይችላል ምንም ላይመስለን ይችላል፣ ግን ዕድሜያችን ሲሄድ የሆነ ኤጅ ላይ ስንደርስ ሰው የሚያስፈልገን ሰዓት ይመጣል። ላይ ይቆማል። የመፈለግ እድልሽ እየቀነሰ ነው የሚሄደው እንጂ እየጨመረ አይሄድም። እኔ አሁን በሜሴጅም ከአቅም በላይ ደግሞ ሆኖባቸው ብዙ ሴቶች ቪዲዮ ይሰራሉ ታያለሽ፣ አግባኝ እንደዚህ አይነት ጥያቄ ማለት ነው የሆነ ሰዓት ላይ ደግሞ እኔ እራሴ ፈልጌ የማጣበት ጊዜ ይኖረኛል። ምርጫ ውስጥ የማልገባበት ጊዜ ይመጣል ማለት ነው። ያ ጊዜ ሳይመጣ ዛሬ ላይ ነው ነገሮቹን ማስተካከል ያለብን፣ በጣም በምናምርበት ሰዓት፣ ንግግራችን ተሰሚነት ባለው ሰዓት፣ ፋይናንሻሊ ሻይን የምናደርግበት ሰዓት ላይ፣ ስትሮንግ አቋም ባለንበት ሰዓት ላይ። ገበሽ ከተወሰነ አንቺ እራስሽ አታጊም። አሁን ትላልቅ ከአንቺ እድሜ በላይ ያሉ ባለትዳር ያልሆኑ ትላልቅ ሴቶች ምን አይነት ሰው ነው የሚፈልጋቸው? ለምንስ ደግሞ እየፈለጋቸው ነው? ያው እንደዚህ ነገር እዚህ ላይ ማውራት አልፈልግም። ስለዚህ የሰው ልጅ እድሜ በተአምር ቁሞ አይጠብቅንም። ከሆነ ኤጅ በኋላ የመፈለግ እድልሽ እየጠፋ እየጠፋ እየቀነሰ እየቀነሰ ይሄዳልና እድላችሁን ተጠቀሙ ነው። ለማንኛውም ምን አይነት ዘፈን ነው የምትወጂው? ልክፈትልሽ? የማን ዘፈን ልክፈትልሽ የአሊ ቢራን ኒንዴማ ኒንዴማ። የት መሄድ ፈልገች ነው ደግሞ? ነው አሊ ቢራን በጣም ነው ሞወዱ። የሀገሬ ልጅ ነው የሰፈሬ ልጅ ነው። ለዛ ነው ሞወዱ።